ሰላም ሰላም፣ ውድ ፋሚሊዎች እንዴት ናችሁ? ልጅኔ አለው ክፍል ውስጥ ሰላም እንዳሉ እናንተ እንዴት ናችሁ? ልጅ ሰላም ልሸጋ አለው። እንግዲህ ዛሬ እንግዲህ ከነ ጽጌና ከነ ፍቅርዬ ጋር ነው የመጣሁት። ተመልሼ ተመልሼ ስመጣ እንግዲህ ጽጌ ራሳን ለማጥፋት ሙክራ ነበረ። በዛውም በሰው ሀገር እንጃ ምንናስባ እንደሆነ እሷና ፈጣሪ ነው የሚያውቀው። እንግዲህ እኛ እናቅም እንዳጋጠማት እንግዲህ ፍቅር ይሆናል። የፍቅር ፍቅር የማያደርግ ነገር የለም። ደግሞ ለዳኒ ይብላል ዛው እዩ ነው ነው እንደዛው፣ ደው ፍቅርዬና እንግዲህ ቡሪክና ፍዋድም እንግዲህ አንድ ላይ ተመልሰዋል። እንግዲህ ፉከራቸው እንደቀጠለ ነው። ትናንትና ታቅናን ባባ እንደነ አባቴ ምናምን ሲባባሉ ሲያስመስሉ ነበረና ዛሬ ደግሞ ተወርሶ እንግዲህ ሲጣሉ ነበር። ይታዩ ሰሞኑ ሲበሻሸቁ ምናምን ነበረና መበሻሸቃቸውን እስኪ ወደ ጎን አድርጉ እና እኛ ቆመናል ብላለች ፍቅርዬ እና፣ እኔ በጣም የሚገርመኝ በዚህ መሀል ሁላ የምትጎዳው ፍቅር ነች። ያቺ የኛ ዋሁ ዛት አትናገርም፣ ዝምተኛ ነች፣ ብላልስራስ ዝምተኛ ሰው ጋ ምላሰኛ ነው። እና ባያወራም ውስጡ የሆነ ነገር ነው። ከፈኪ ከፈኪያ ምንም ድብቅ ምስጢር የለንም ያለ ነው እንግዲህ ያው ቡሪ ሳያቅ ሰው ሳያቅ ከመሬት ተነስቶ የሆነ ነገር አይልም። ሳይነግረው ሳያማክረው የሆነ ነገር ስሜት ረሳ ቢኖረው ነው እንጂ ቦሪክ እንደዛ ሊል የቻለው እንዳትጎዳ ያው፣ በሰው ሀገር ነው ያለችው። እኛ ባለፈው ፍቅር ቪዲዮ ትለቅልን ነው የበዓል ቪዲዮ ብለን ሰፍ ብለን ስንጠብቅ ነበረና ከዛ የተለቀቀው ሌላ ቪዲዮ ራሱ። ያንን ቪዲዮ አሰራም ደብረኝ ቪዲዮ ራሱ አይቼ አልጨረስኩም። ሁሉንም እና የበዓል ቪዲዮ ተለቀለች ምናምን ዋ ምናምን ምስ ጣብቃት ነበረ እና እና የተለቀቀው ግን የጠብ ቪዲዮ ነበረ እና ያው በዓሉን ከብታ ከመጣች ብዙ ጊዜ ያሳለፈች አይደለም። እና ገናንም እንደዛ እንደተረበሰች ፋሲካን ጌ ሳታከብር ነው፣ ለቤተሰቦቿ ሳታሳይ ነው እና የእውነት በሰዎች እንደዚህ ባትጫው ያው ሰውነቱ ስራ ስራ ነው። ስራም ቢሆንም ግን የሆነ አግባብ አለ። ሁሉ ነገር ሲበዛ ጥሩ አይደለም፣ እና ፍቅርዬ እሳ ደግሞ እንግዲህ በመሀል አንዴ ቡሪ ከአንዴ ፍዋድ በጓደኝነት በችሁ ተሳስማምታችሁ ሁለት ቀን ሁለት ቪዲዮ ነው ምናምን ሰርታችሁ ሰላም ነበራችሁ እና በአንዴ የሆነ ሰይጣን ገብቶ ሲበጠብጣችሁ በቃ እናንተም ሁሉ ሄዳችሁ ሄዳችሁ፣ በቃ እንደነ ገለቴ ሆናችሁ፣ እንደነ አበጋዝ ሆናችሁ፣ ከምሬን ነው ምላችሁ፣ እንደነሱ ተግማሟችሁ። ማለት ባትግማሙ ጥሩ ነው። አባይዘ ያውቃሉ፣ ፍቅር መግማማት አትፈልግም። እንደናንታዎቹ ግን አላየም። ለምሳሌ ሁን በጣም ብዙ የሚሰሩ አሉ። እና ነቡር ነቡር ለምሳሌ አሁን ሀይሜና ቡራ ይጣላሉ፣ ይጣረቃሉ፣ ይጣላሉ፣ ይጣረቃሉ። ነገር ግን ለማስተማር ብለው ነው። ከዛ ደግሞ እንደምን መሆኑ ይስማማሉ እና አንድ ላይ ነው የሚሰሩት። ወይ ሌላ አካል መጥቶ ቢበጠብጣቸውም፣ ነገር ግን ለማስተማር ነው የሚያደርጉት። ነገር ደግሞ የሆነ ወደ ነው የሚገቡት ወደ ነው የሚስማሙት። እና ማብዛትም ጥሩ አስፈላጊ አይደለም። ሰው ከሰራችሁ

እንደዚያም እንግዲህ ጥግሻ ጥጌ ደዳኒ ምልሽ እንደዚህ ራሴ ማስማሳት ሞኮር ማማሰብ ራሱ አልነበረብሽም። ምክንያቱም ፈጣሪ የፈጠረው ነፍስ እኛ ነው፣ እነሱ አይችልም። ምክንያቱም እሱ በፈቀደ እኛ የተጻፈልን እንጂ የጣፍ ነው አደለም። በዚህ ምድር ላይ የምንኖረው ወንድ ብሄድ ወንድ ይመጣል። መሐመድ ብሄድ ከዲር ይመጣል። ዳኒ ብሄድ ሌላ ዳኒ ይመጣል። ሺህ ዳኒ አንቲ ሲጀመር ቆንጆ ሆነሽ ቤተሰብአለች የሚወዱች ጋደኞች ባይዛ እዚ ድባይ መምጣትሽ ነው። ባይዛይ ካያችሁ ሁሉም ነገር የሚጠቆሙ ጸጌ ላይ ነበረ። ጥጌ አበደች እንዴ? ጥጌ ምንድንበረች እንዴ? አብረሽ እሷን እሷ ላይ ጣቷን የሚቀስረው ያችን ማቸ ድፍድፏም እሷ ላይ ነበረ ጣሳ የሚቀስረው እና አንዳንዴ የሆነ ሲታይ የሆነ ጽጌ ላይ የሆነ ነገር በቃ የሆነ ቀልቀል ምናምን ስለምትል ጽጌ ጽጌ ጽጌ ይላሉ። በቃ ሁሉም ዳኒም ትጭ ማለቅባት ነበረ ምናምን እና አንዳንዴ ሰውን ባጭቁም ምክንያቱም እኛ እናቃለን። ንሳ ሆን እንደዚህ ነች ላችሁ ሰውን የሆነ ነገር ባታደረጉ እንጂ ጽጌ በአለን ፏ ብላ የምታሳልፍ ተጓደኞቻ ጋር በሸገር ከቤተሰቦቻ ጋር በአበሻ ቅም ሻሻ ብትን እያለች ማለት ነው። በአል እኔ ዘንድሮ ነው በቃሳ እኔ ከስድስት ዓመት ነው ሰባት ዓመት በፊ የማቆ ዚ ሚዲያ ላይ እና ከጓደኞቻ ውጪ ስተሳለፍ ያየሁት ከነ ጓደኞቻ ውጪ ስተሳለፍ ያየሁት ዘንድሮ ነው። ምክንያቱም ገናም ሆነ አዲስ ዓመትም ሆነ ፋሲጋም ሆነ አንድ አይነት ቀሚስ ለብሰው ተጫብተው ፏፍሽ ብትን ብለው አንድ አይነት ልብስ ለብሰው ነውና፣ ያው ዘንድሮ ከና በጋዝ ጋ ዱባይ ሰርግ እንሰርጋለን ብለው በመጡበት ነው ይሄ ሁሉ የተፈጠረውና፣ ይሄ ሁሉም እንግዲህ አካኪ ዘራፍ አብሽ መቀያዝ ሚል ገቁም ምንድን ነው። አሁን አንቺ ተሸራስተሽ ብትወድቂ ምን ምን ትኛለሽ? ምን አትሟሚ፣ እንቁላል አይደለሽ። ያም ደግሞ እኔ ተንሸራትተሽ ሽንት ቤት ውስጥ ብወድቅስ? ምን እየወደቅ እየተነሳ አደለ? እንደኛ አረብ ሀገር ብንሰራ ልጆች እየወደቅን ነው እየተነሳ እግራችን እያሸን ሽንት ቤት ስናጥብ እየወደቅ ስንት ደረጃ ስንሮኝ፣ ምን ችግር አለው? አሁን ሽርተት ብለሽ ብትወድቂ እንቁላል አይደለ ሻንቺ ምትሰበሪ። አሽቃበጣችሁ እኮ ተግማማችሁብን። ሲጀመር በእናንተ ምክንያት ነው ሷ እራሱ እዚህ መጣ። እዚህ አይነት ሙድ ውስጥ የገባችሁ እናንተ ጥንቦች በቃ፣ ተግማማችሁ አትሄዱም። ሄዳለሁ ፈቃድ እኔ መሄድ ይፈልጋሉ፣ ማንም ሚረዳ ሰው የለም፣ አላገኘውም ስትል ነበረ። ባለፈው ና አያት ሄጂ ምናምን ገለመን ሄጂል ይብላችሁ ያስቀራችኋት እናንተ ናችሁ። ስለዚህ ጽጌ የሆነ ነገር ብትሆን የሆነ ነገር ቢፈጠርባት ሰበብ ምክንያቱው እናንተ ናችሁ። ከዚህ እስር ቤት አታወጥሙ ነበር፣ እዚሁ እስር ቤት ነበር የምበሰብሰት ምድረግሞች

እና የእውነት በጣም አሳስናኛለች እኔ ጥጌ በጣም ነው የምወዳት። ምክንያቱም በጣም ጎበዝ ልጅ ነች፣ አስተዋይ ነች፣ ብልጥ ነች። በዛ አይ ደግሞ እና እንደዚህ አይነት ሙሉ ሊገባ የቻለችው በዛ ጀማአ ነው ይሄ ተግማሙ ተግማሙ ጀማአ ማለት ነው እንጂ ጥጌ እንደዚህ የምትሰራ ሰው ያለች። ምክንያቱም ጎበዝ ወደፊት ህልም ያላት ልጅ ነች። እና አይነትን ምንም ተርፋለች። ዋናው መትረፍሽ ነው። ጥግሻ የኔ ውድ የኔ ጠንበረ የኔ ቆንጆ የኔ ፈንዲሻ ማለት ነው። ለዳኔ ምነሽ ዳኔ ዳኔ ያመጣም ደግሞ ለወንድ አራት ሺ ወደ ወገን ደግሞ ቪዲዮ ላይክ ሰብስክራይብ አድርጉኝ እስኪ ምናለበት።